ጉዞ ሰረዘባት። እንግዲህ ያው ሀይሚ በራሷ ጥፋት ብዙ ስህተቶችን እየሰራች ትገኛለች። በነገራችን ላይ ወንድ ልጅ ሲጨቃጨቁት ደስ አይለውም እና ሀይሚ በጥንቃቄ ስሪ። ያው ፕራንክም ቢሆን እንግዲህ ሀይሚ የትናንትናው ቪዲዮ ተመልካችንም ብሩኬንም ፕራንክ ለማድረግ ፈልጌ ነው። እንዲሁም አንዳንድ ሰዎች በኮሜንትም በውስጥም ያወሩ ስለነበረ ብሩኬ ምን ይሰማዋል፣ እንዲሁም ደግሞ ተመልካች ምን ይላል ብዬ ስላሰብኩኝ እናንተንም ብሩኬንም ፕራንክ ማድረግ ፈልጌ ነበር። ነገር ግን ብሩኬ አኩርፎኛል ትለናለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተወደዳችሁ የተከበራችሁ በመላው ዓለም ላይ የምትገኙ ውድ ሀገሬ ልጆች እንዴናችሁ? እንዴት አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት ተመኘሁላችሁ። ዛሬም እንግዲህ በብሩኬና በሀይሚ ተመልሼ መጥቻለሁ። እንግዲህ ትናንትና ሀይሚ ያው አስጨንቃን ነበር እና ብዙዎቻችሁ ደግሞ በኮሜንት ራሱ እየመከራችኋት ነበር ነበረ። ተይ ሀይሚ፣ ስተታት ትስሪ፣ ተይ እንደዚህ አታድርጊ፣ ተመልካች አክብሪ እያላችኋት ነበር እና እንግዲህ ኮሜንት አንብባም ትናንትና የሰራችሁን ቪዲዮ ፕራንክ እንደሆነ ዛሬ መታ ልተናግራለች። ግን ግን ያው መታ ብትናገርም አንድ ዲል አምልጧታል ማለት ይቻላል። ማለትም እንግዲህ በባለፈው ያው ብሩኬ ፓስፖርቷን ወስደውት ነበር። ፓስፖርቷን እንግዲህ የወሰደው ለድህነው አይደለም፣ የሆነ ነገር ሊያደረግ ነው እንጂ እያልኩኝ ያው በውስጤ እንትን ብዬ ነበር። ማለትም ወይ ዱባይ ወይ የሆነ ቦታ ይዟት ሊሄድ ፈልጉ እንጂ እንዲሁ እኔ ጋ ይቀመጥ አይላትም ነበረ እያልኩ ነበር። እና ያው ዞሮ ዞሮ ያሰብኩት ያለምኩት አልቀረም። ና እንግዲህ ብሩኬ ያው ፕራንክ መሆኑ ሲነገረው ብዙ ስህተቶችን እንደሰራች ብዙ ብር እንዳቀለጠችው ማለትም፣ የትኬት ብር እንዳከሰረችው ነው እየነገራት የነበረው። እሷ ደግሞ እንግዲህ ይህም ፕራንክ ያደረግኩት ብዙ ጆች በውስጥም ስለሚያወሩኝ እንውሰድሽ ስለሚሉኝ እንዲሁም ደግሞ በኮሜንት ላይም ቲክቶክ ላይም ስለወጡት ምን ይሉኛል እንዲሁም ደግሞ ብሩኬ ምን ይለኛል ብዬ አስቤ ነው እንጂ እውነት አሜሪካ ሊሄድ ወይም ደግሞ የእውነት ትቼህ ጥዬ ሊሄድ አስቤ አልነበረም ብላ እንግዲህ ብሩኬን ይቅርታ ጠይቃለች። እንግዲህ ብሩኬ ይቅርታዋን ተቀብሎ፣ ነገር ግን የሰራችሁን ስህተት ሲነግራት ነበረ። በነገራችን ላይ ሀይሚ ማለት ነው አጥፍተሽ አጥፍተሽ የሆነ ጥፋተኛ መባል አትፈልጊም፣ ለምን እንደሆን ባላቅም ምክንያቱም በትናንትና ነው ቪዲዮ እንግዲህ ጥፋቶችን አጥፍተሻል ማለትም ብሩኬን እንደዛ ስትከራከሪው የስራ እድል መጥቶልኛል፣ እንወስድሻለን፣ የትምህርት ማስረጃሽን እና ፓስፖርትሽን ፎቶ አንስተሽ አንጭ ብለውኛል ምናምን ብለሽ ድርቅ ብለሽ ስትከራከሪው፣ በቃ ቆመሽ ሽንጥሽን ይዘሽ ስትከራከሪው ቆይተሽ ዛሬ እንግዲህ ያንን ጥፋት ላለማመን ትተኸኝ ሄድክ፣ ላስረዳህ ነበረ ትተኸኝ ሄድክ፣ ፕራንክ መሆኑን ልነግርህ ነበር ትተኸኝ ሄድክ ብለሽ እንግዲህ ያው ጥፋትሽን ላለማመን ትንሽ ተንገራግድሻል ነገር ግን ያው ጥፋቱ የራስሽ ሆኗል። እንግዲህ ፕራንክ ባመጣሹ መዘዝ ከዱባይ እንዳትሄጂ አድርጎሻል ማለት ነው፣ ዱባይን እንዳትዝናኝባት። በነገራችን ላይ ብሩኬ እንግዲህ ሁለት መቶ ኬስ ገባ የሆነ ቦታ ወስጄ አዝናናሻለሁ ብዬሽ ነበረ እና ያንን ነገር ለማድረግ ዱባይ ላይ ሄደን ጥሩ ላይፍ ጥሩ ጊዜ እናሳልፋለን ብዬ አስቤ የነበረ። ፓስፖርትሽንም የወሰድኩት ለዛ ትኬት ልቆርጥበት ነበረ እና አሁን እንግዲህ ያልታሰበ እንትን ስትይ፣ ማለትም ያው አሜሪካ ሄዳለሁ ስትይ ትኬቱን ቆርጫዋለሁ ምናምን ብሏትል ማለት ነው። እንግዲህ ትኬቱን ማለት ትኬቱን ቀድቼዋለሁ ነው ያላት። ግን መልሶ ፕራንክ እያደረጋት ይመስለኛል እኔ ሳስበው። ምክንያቱም ምንም አሜሪካን ሊሂድ ብትልም ወይም ደግሞ አሜሪካ የስራ እድል መቶልኛል ብትልም በአንድ ጊዜ ትኬት አይቆረጥም ብዬ አስባለሁኝና ብሩኬ፣ መልሶ ሀይሚ ፕራንክ እያደረጋት ነው ወይስ ምንድን ነው? እኔ እንደሚመስለኝ ፕራንክ እያደረጋት ነው ጀስት። ግን ያው ቀድቼዋለሁኝ። ብሩን እኔ ለእናቴ ሰጥቼ ቢሆን ብዙ ነገር ታረግበት ነበረ። ነገር ግን አንቺን ለማስደሰት ብዬ አንቺ እንድትደሰች አብረን ሄድን አብረን ተዝናንተን መምጣት አለብን ብዬ ስላሰብኩኝ ትኬት ቆርጬ ነበረ እያለ እንግዲህ ተናግሯል። ያው እንግዲህ ትኬቱን በስነ ስርዓት ካልቀደርከው ብታስተካክለው፣ የሚስተካከል ነገር ከሆነ አስተካክለህ እንግዲህ ዱባይ ላይ መታችሁ ሽር እንደምትሉ ተስፋ እናደርጋለን። ያው እሷም ይሄ ራሴን እድል ራሴ ነኝ ያጠፋሁት፣ ራሴ ነኝ ስህተት የሰራው ቴምፕራንክ ባላደርግ እንግዲህ ይህ ነገር አይፈጠርም እያለች ይቅርታ ብላ ተመልካችንም ብሩኬንም ይቅርታ ጠይቃለች። በመጨረሻ ላይ እንግዲህ ይቅርታ አድርጎላት ብሩኬ የሆነ ቦታ የሆነ ስራ አለኝ ብሎ ትቷት ሄዷል። ለማንኛውም እንግዲህ ተስተካክሎ ሀይሚ ወደ ዱባይ ትመጣለች የሚል ተስፋ አለኝ እኔ በበኩሌ ማለት ነው። ያው ተስፋ አትቆርጡም አይደለ እና በዚህ አጋጣሚ ሀይሚ ማለት ነው ተደጋጋሚ ጥፋቶችን ባሰሬ እነዛን ጥፋቶች ደግሞ አጥፍተሽን ያደለሁም እኔ እንደዚህ በቃ እንደዚህ ነው ምናምን ብለሽ ትንሽ ባትንገራገሪ ጥሩ ነው ብዬ ተስፋ አደርጋለሁ። ማለት ጥሩ ነው ብዬ ያስባለሁኝ እኔ ማለት እንደምክር ማለት ነው። ምክንያቱም አንዳንድ ጊዜ በቃ አይኑ አንቺ እና ብሩኬ ስለምትት ስለምትዋደዱ ሊሆን ይችላል እንደዚህ የምትጨቃጨቂውም ፕራንክ የምትሰሪውም ግን አንዳንዴ ደግሞ ጭቅጭቅ ሲበዛ ከባድ ጸብ ይፈጥራልና ፕራንክም ስትደራረጉ እንደዚህ ከበድ ያለ ማለት ከሰዓታቶች ያለፈ ፕራንክ ባትደራረጉ ጥሩ ነው ብዬ አስባለወኝ። ለማንኛውም እንግዲህ ቀጣይ ጸባይሽን አስተካክለሽ ወደ ዱባይ እንደምትመጭ ተስፋ እናደርጋለን። ሀይሚ ማለት ነው። ጸባይሽን አስተካክለሽ ወደ ዱባይ ትመጫለሽ የሚል ተስፋ አለን። እንጠብቃለን። ብሩኬም እንግዲህ ያስተካክልላታል ብለን